ሻውን ደሞ ምን አደረጉ፣ ንገሪኝ እስኪ። መቼ ነው ኑሐሚን ነው ኑሐሚን አጠገብ እንዳትደርሽ አስጠንቅቄሽ ነው። እውነቴን ነው። ቆይ አንተ ከናሆም ጋር ለመተኛቷም በምን እርግጠኛ ሁን? ዝም በይ አንቺ። እውነቴን ነው። በዚሁ ከቀጠርሽ በእጄ ስለምሆንሽ አይቀርም። እሺ ትሰሚኛለሽ? ሌሊት ወደ መጸዳጃ ቤት ስትሄድ፣ ወደ ክፍሉ ስትገባ አይቻታለሁ ነው እንደዚህ እያሰቃየኸኛለሁ። ቆይ ችለሽ በመጉዳትሽ የምትጠቀመው ነገር ንገሪኝ ምንድን ነው? ቆይ አንቺ በማራጭ የምትጠቀመው ነገር አለ፣ ንገሪኝ አለ። ይሰማኛል። አሁንም ቢሆን ያየሁትን ነገር ነው እየተናገርኩ ያለሁት። መታኝ መታኝ ነኝ፣ መመታት ብርቅ አይደለም። አሁን ልንገርም፣ ኑሐሚ ማለት በጣም ሴሰኛና ካሴት ናቸው፣ አናግረዋለሁ። ቆይ እናንተ ዘርግ ከልድ መናወቅ ሰርተው ጋር ተያውቅም እንደ ምን ይደረግ ብለሽ ነው ማለቴ ምን ደረግ ብለው ነው? አባት ብዬ ኮን ለዚሁ ላይ ዳረገ እኔ ስለሱ አይመለከትም። አሁን ኮተትሽ ሰብስቢና ከነናትሽ ከዚህ ቤት ሁልቅ ብለሽ ውጭ። ግን እኮ አስፈልጎታል፣ ማለቴ በጣም ጠቅሞታል። አንቺ እዚህ ፊት ለፊትሽ እኮ እያወራችሽ ያለችው ሴት የማንም ትርክምርክ ሴት አደለች ክብር ያላት ሴት ነች። ካጠፋ በጣም ይቅርታት። ይሄ ይልቅ ዛሬ አንድ ጠቃሚ ነገር አግኝቻለሁ። ምንድን ነው እሱ? የእርግዝና መመርመሪያ? መሪያ ምን

ዛሬ ለጆሮ ጭው የሚያደርግ ነገር ሰምታለች። አምራን ነፍሰ ጡር እንደሆነች ናሆም ነግሯታል። ታዲያ ይህንን ስትሰማ ከው ነበር ያለችው። ሰላም፣ ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰማች ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ ትትና ጠይቃለሁ። ናሆሜ ድራማ ክፍል 30 እንካችሁ። ናሆሜ ባለፈው ክፍል ናሆም ድራማ እንዳቋረጠው እናትያ ሌላ ልጅ ከሌላ ቦታ እንዳላቸው ባለቤታቸው ሳያውቅ እንደነበረ ናሆሚ ሰምታ ስለነበር በድንጋጤ እየተርበተበቱ ነበር። ዛሬስ ምን ተፈጥሮ ይሆን? የናሆም እናት ግራ በመጋባት ናሆሚን እንዴት አድርገው ማሳመን እንዳለባቸውና ስለ ልጃቸው ሌላ ቦታ ስለመኖሩ ለባለቤታቸው እንዳትናገርባት ግራ በመጋባት ስሜት ላይ ሆና እንዴት አድርጋ ማሳመን እንዳለባት በጭንቀት ላይ ሁና ሳሎን ላይ ቁጭ ብላ በነበረችበት ቅጽበት ሰራተኛዋ ኤደንም ለእህቷ ያቀደችውን ክፋት ስለምታውቅ ከቁም ሳጥኑ ውስጥ ሄዳ ትበረብራለች። ታዲያ ስትበረብርም የኑሐሚን የምርመራ ወረቀት ታገኘዋለች። ስታየውም የእርግዝና ወረቀቷ ነበር። እየተክለፈለፈችና እየተጣደፈችም ወደ ሳሎን ይዛው ትሄዳለች። ታዲያ ሳሎን ውስጥ ዳም፣ እህትዬ፣ እህትዬ ያገኘትን ነገር ብታውቂ እኮ እያለችም ትርበተበታለች። እሳቸው ቆይ ምንድን ነው? ምን ሆነሽ ነው? አንቺ ወደ ጉዳይሽ ግቢ ይሏታል። ይኸው እለዎት ይህን ወረቀት እዩትማ፣ ናሆሚ እንዳለው ነፍሰ ጡር ናት። ስለዚህ አሁን እሷን አጥፊያትም ካሉኝ አጠፋታለሁ፣ ትሁንም ካሉኝ እንደርሶ ፍቃድ ትላለች። እናት ይህንን ሲያገኙ ልባቸው በደስታ ይዘላል። ምክንያቱም ከሌላ ቦታ የወለዱት ልጅ ባለቤታቸው ሳያውቅ እስካሁን ድረስ መኖሩን ያንን ነገር የምታውቀው ናሆሚ ብቻ ነች ኑሐሚን ደግሞ ይህን ነገር ከያስኩባት ላትናገርብኝ ትችላለች በሚል ተስፋ ተጭረው በቃ ጥሩ አድርገሻል እስኪያምጭው ብለው ይወስዳሉ። ወረቀቱንም ሲያዩት ነፍሰ ጡር እንደሆነች ያሉ። ታዲያ ሰራተኛዋን ሄደንም ይኸውልሽ ለናሆሚ የሆነ ነገር አደርጋለሁ። ይህን ጉዳይ ከኔና ከአንቺ ማንም ሌላ ሰው ማወቅ የለበትም ይሏታል። በሀሳባቸው ተስማምታ እኔማ አጥፊያት ይሉኛል ብዬ ነበረ፣ ግን እንደ ፈቃዱ ትላለች። ነግሬሻለሁ፣ ይችን ነገር ለሌላ ሰው ትንፍሽ ብቴ አንቺን አያርገኝ ብለው ያስጠነቅቋታል። ታዲያ ከትንሽ ደቂቃ በኋላ ናሆሚ ቁምሳጥኗን እየበረበረች ስትመለከትም ቁምሳጥኗ ተከፍቷል። ቆይ ግን የኔን ሳጥን ማን ነው እየበረበር የነበረው ልብሴ ስለምንድን ነው እንደዚህ ምስቅልቅል ያለው እያለች ልብሶቿን ስትመለከት ቆይታ ወረቀቱን ታጠዋለች ወረቀቱን ማን ወሰደው አሃ ይህን ነገር ማንም ሊያደርገው አይችልም ስለዚህ እሷ ነች ማለት ነው ብላ ወደ ናሆም እናት ታቀናለች የናሆም እናት ሳሎን ላይ ቁጭ ብለው በደስታ ስሜት ልባቸው እየፈነጠዘ ነበር ወረቀት ስላገኙ ሄዳም ቆይ ከቁም ሳጥኔ ውስጥ ማን ነበረ የገባው አንቺ ነበርች ትላታለች ምን ነው እንዳይታወቅብኝ ብለሽ ፈርተሽ ነው? አንቺ ጉደኛ፣ ለካ ጉደኛ ነሽ። እባክሽ ልጄን ወጥመድ ውስጥ አስገብተሽ የራስሽ ማድረግ የፈለግሽው ለካ ለዚህ ነበረ። ለማንኛውም ግን ተነቅቶብሻል። ለካ አንቺም ጉድ አለብሽ። ከዚህ በኋላ እኔን ማስፈራራት ታቆሚያለሽ። ያለሽ ያለ በረዛ ጉድሽን አውጥቼ ነው ለቤተሰቦችሽም ዘረግፈው የሚተማመንብሽና የሚኮራብሽ አባትሽ ይህንን ሲሰማ ውጭ አውጥቶ አደባባይ ላይ ራቁት እንደሚያቆምሽ ታውቂያለሽ አይደል ትላታለች ታዲያ አሁን የሚዋዝ አይደለችምና አይደለም መልካም በቃ የኔን ጉድ እስኪ አደባባይ ላይ አውጭውና ራቁቴን ውጭ ላይ እንደምቆም ተመልከች ከዛ ደግሞ ያንችም ከሌላ ቦታ ወልደሽ ያስቀመጥሽው ልጅሽ የት እንዳለ እውነተውን ለባለቤት ስነግረው ያኔ ያንቺ ጉድም እርቃንሽን ወጥተሽ እንደኔ ተወኛለች። ስለዚህ እኔ እንኳን የበሰበሰ ሞታ ዝናብ አይፈራም ሲባል ሰምተሽ ከሆነ እኔ አንዴ ነገሮች ሁሉ ተበላሽተውብኛል። ከዚህ በኋላ የሚመጣብኝ ነገር የለም። አንቺ ግን አስቢው፣ ትዳርሽ፣ ልጆችሽ፣ ቤትሽ፣ ሁሉ ነገርሽ ሲበጠበጥ ትላታለች። በድንጋጤ ክዋለች። አላሰበችውም ነበር። እንዲህም አለች፣ ለካ ይቺ ልጅ ዋዛ አደለችም፣ ለካ ይህም ጉዳለ ትላታለች። ከዛም እሺ በቃ ብላ ጠላትም ወደ ነበረችበት ትመለሳለች። ናሆሚም እየተርበተበተችና እያለቀሰች ወረቀቱን ማን እንደወሰደው ስላወቀች ወደ እህቷ ኤደን ታመራለች። ታዲያ ኤደን ጋም ኩሽና ጋ ገብታ አንገቷን ነበር ያነቀቻት አንገቷንም አንቃ ቆይ አንቺ ክፉ ግን ለምን አትኝም ቆይ ምን አረግኩሽ እኔ እኮ ወድቄልሻለሁ ከዚህ በኋላ ምንድን ነው የምፈልጊው ለምን ኑሮዬን አልኖርበትም ትላት አለች። አንቃት እያሰቃየቻት በነበረችበት ቅጽበት ድንገት ናሆም ይመጣል ቆይ እዚህ ቤት ምን እየተካሄደ ነው እረ እናንተ ነገር ግራ አጋብቶኛል ብሎ ሁለቱንም ገላግሏቸው ነበረ ታዲያ ኤደን ራሷን መልካም ሴት ለማስመሰል እየሞከረች ይኸውልህ አያት ናሆሚ እንዴት እንደምታረገኝ እሷ እሷ ናት ለዚህ ሁላ እኔማ እህት አለም ብዬ አባቴንና እሷን ብዬ ብመጣ፣ እሷ ግን ይሁን እንደምታደርገኝ እያየሀት ነው። ውሸታሙና አስመሳይ ናት ትለዋለች። ይህን ጊዜ እሬ እናንተ ቤተሰብ ግራ ያጋባል ብሎ እፍ ዛሬ ሲሄ ቤተሰለቼ ብሎ ሊወጣ ሲል ናሆሚ እያለቀሰችና በቃ አሁን የክፉ ነኝ አስመሳይ ነኝ ግን ተውኝ ልኑርበት ብላ ወደ ምኝታ ክፍሏ በእንባ ታጅባ ትሄዳለች። ይህንን የተመለከተው ናሆም ግራ በመጋባት ባለፈው የተናገርኳት ነገር አስቀይሟት ነው ብሎ ምኝታ ክላሷ ድረስ ያመራል። ታዲያ ምኝታ ክላሷም ገብቶ ናሆሚ፣ ባለፈው የተናገርኩሽ ነገር አስቀይሞሻል አይደል? እጅግ በጣም ይቅርታ ይላታል። ምንም አላደረግከኝም፣ ነገር ግን እባክህን አታስጨንቀኝ፣ በቃ ብቻን መሆን እፈልጋለሁ፣ ውጣልኝ ትለዋለች። እባክሽ ምን ሆነሽ እንደሆነ ንገሪኝ ሲላትም፣ እኔ ምንም አልሆንኩም። አንተ ግን መቼ መጣህ? እሺ አንተስ ምን ሆነሃል? ትለዋለች። እሱም በጭንቀት ጣርጣር እየተነፈሰ እንደ ይላታል። እኔማ ይሁልሽ፣ አጎቴ ከሄጄ ሰላም አገኛለሁ ብዬ ነበር፣ ሰላም ላገኛ አልቻልኩም። አየሽ ናሆሚ አምራን አምራን፣ አለ ደጋግሞ። እኮ አምራን ምን ሆነች? ከአምራን ጋር ነበራችሁ አምራን ምን ሆነች ስትለው፣ ቆይ አንቺ ስለ አምራን ለማወቅ ለምንድን ነው እንደዚህ ጓጓሹ? ይላታል። አይ ምንም፣ በቃ አብራችሁ ከሆናችሁ ብዬ ነው ትለዋለች። አምራን የአብራኬን ክፋይ ጽንስ በሆዷ ይዛለች፣ ስለዚህ አምራን ነፍሰ ጡር ነች ይላታል። ይህን የነበርን ኑሐሚ፣ ከው ያለችው ግራም እየተጋባች እንዴት፣ ይህማ ሊሆን አይችልም፣ እንዴት ብላ ትንሽ ከተርበተበተች በኋላ እሺ አንቺስ ምን ሆነች ነው አንቺን በእንባት አጅበሻል። እስኪ ንገሪኝ፣ እኔ እንዳንቺ አልቅሼ ቢወጣልኝ ደስ ይለኝ ነበር ይላታል። ታዲያ ይህንን የተመለከተችው ናሆሚ አይኔ፣ እንኳን ምንም አልሆንኩኝም። የኔን በጊዜው በሰዓቱ ራስህ ትደርስበታለህ። አሁን ግን ትተኸኝ ውጣ አለችው። እሱም ጥላት ወጣና በይበርች አላት። አባቷ ከሌላው ከናሆም አባት ካቶሊኩን ጋር ቢሮ ሆነው እየተወያዩ ነበር። ስለ ውጭ ሀገር ሕክምናቸው ነበር የሚያወሩት። ታዲያ አይዞ ትታከማለህ፣ ልጅ የመዚህ ቢሮ ላይ የልጅ ረዳት ሆና ትሰራለች ብሎ በተስፋ ሞላው። አባትም እጅግ በጣም ተደሰተ። ታዲያ ከትንሽ ደቂቃ በኋላ እንደተለያዩ ልጅ ናሆም ወደ ቢሮ ያመራል። አባቱም ሲያየው ልጄ የኔ ልጅ እንኳን ደህና መጣ ብሎ ተቀብሎት ቢሮውን ከዚህ በኋላ አንተ እንደምትቆጣጠርና ናሆሚም እንደምታግዝህ ልነግር እፈልጋለሁ ይለዋል አመሰግናለሁ አባዬ ግን አንድ ነገር ልነግር እፈልጋለሁ አምራን ነብሰ ጡርናት ልጁ ደግሞ የኔ እንደሆነ ላረጋግጥ ውጭ ሀገር ድረስ እንደላኩኝ ታውቃለህ አይደል ስለዚህ ልጁ የአብራኬ ክፋይ ነው ምን ማድረግ እንዳለብኝ አላውቅም አሁን ግን ለጊዜው እስኪ ከራሴ ጋር ልሁን ብሎ ጥሎት ወደ ውጭ ይወጣል በሌላ በኩል አምራንን አሁንም መቅበጡን ተያይዘዋለች። ሳሚ ግራ ተጋብቷል። የናሆሚ እርግዝና እውነት ከሆነ የእሱ ልጅ እንደሆነ ያውቃልና በጭንቀት ውስጥ ሆኗል። ታዲያ እርግዝናውን ለማወቅ ሲል ወደ ቤት ሲወጣ ሲገባም ድንገት ኤደን ለሴትዮዋ ወረቀቱን ስታሳይ አይቶ ነበርና ለአምራን ይነግራታል። እና ነፍሰ ጡር ናት እያልከኝ ነው አለችው። አሁን ነፍሰ ጡር ናት ሳትሆን አትቀርም፣ ግን እባክሽ ከኤደን አጣሪልኝ ይላታል። አምራንም የተባለችውን ድርጊን ለመፈጸም ጠቀም ያለ ገንዘብ ይዛ ኤደንን ትጠራታለች። ኤደንንም ጠርታት ይኸውልሽ ኑሐሚ ነፍሰ ጡርናት ወይስ አይደለችም ትላታለች። አይደለችም አለች ብሩን ከተቀበለች በኋላ። አይን ልትዋሽኝ እንዳትፈልጊ፣ ግን አሁን እውነታው እንድትነግሪ ፈልጋለሁ ብላ እጁን ብሩ ከእጇ ላይ ብሩን ትመነጥቃታለች። ብሩን ስትወስደባት የብር ጥማት እህቷን አሳልፋ እንድትሸጣት ያደረጋት ኤደን እየተርበተበተች አው አምራን ማለት አለቻት። አምራንም ይኸው ብሩን እንድሰጥሽ ከፈለግሽ አሁን እውነታውን ንገሪኝ አለቻት። እውነታውን ልታወጣ አፏ እየተንተባተበ ነው። ድራማው የሚያበቃው በቀጣይ ክፍሉ ምን ይፈጠር ይሆን? እውነት ለአእምራን አሁን ብሰ ጡርናት ወይስ አይደለችም ብላ አፏን ቋጥራ ወደ ቤት ትመለስ ይሆን? ምክንያቱም የናሆም እናት አስጠንቅቀዋታልና። ግን እሲህ ጋ ደግሞ የምትመለከተው ገንዘብ እጅግ በጣም ዳጎስ ያለ ነው። እውነታውን አውጥታ ከአምራን ላይ ብሩን ትቀበል ይሆን? በቀጣይ ክፍል የምንመለከተው ይሆናል። እስከዛው በያላችሁበት የምድር ዳርቻ ሰላማችሁ ይብዛልኝ።